ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድር የሰራዊት ጌታ አረሳኝ አምላክ አነሳኝ ከትቢያ ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ ረክሼሳለው ድንቅ አድርጎልኛል ሆይ ይናለ ድንቅ አድርጎልኛል በዳግም መጻቱ ድንቅ አድርጎልኛል መንግስቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ካንበሳ መንጋጋ ድንቅ አድርጎልኛል አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን መልሳለው? ድንቅ አድርጎልኛል እንዲለ ወደደኝ ድንቅ አድርጎልኛል! የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝ አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ድንቅ አድርጎልኛል ሲዋደዱብኝ ድንቅ አድርጎልኛል ማን ይደርስልታል ድንቅ አድርጎልኛል እያሉ ሲሉኝ ድንቅ አድርጎልኛል ፈጥነህ ደረስክልኝ ድንቅ አድርጎልኛል ከሞታ ዳንከኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ አነሳኝ ከትቢያ። እግዚአብሔር ይመስገን ድንቅ የሚያደርግ አምላክ ሁሌ ክብር ይግባው ሁሌም ድንቅ ያደርጋል የእኔ እናት አይዞሽ ደስ ይላል እንዲህ ባለ መልኩ እንቀጥላለን በጣም ደስ የሚል ዝማሬ አሰምቶናል ሁሌ እንቀጥላለን በኋላም በእናንተ ትዕዛዝ መዝሙሮች ይኖራሉ አብረን ቆይታ እናደርጋለን ሁላችሁም ተሳተፉ እናንተ ካላችሁ ያሰብንበት ለመድረስ ምንም የሚያግደን ነገር አይኖረም። ትጂ አንቺ ለምን መርቂው፣ ምርቃት ደግሞ እግዚአብሔር እውነትም ደግሞ በቃ ለጉያ ብዙ ሰው እውነትም ደግሞ የሆነ የሆነ ስስት ይላል ስትመርቂ፣ እኔም እኔ ይሰማኛልና የሆነ እግዚአብሔር በቃ ወዶም በብዙ ነገር እንደዚህ የሚያደርገው ብዙ ሰው በቤቱ ባንቺ ምርቃት የሚጽናናለና፣ አንቺም እንደዚህ ለሰዎች እንደሚሰማው ሁሉ አንቺም እንደዛው ይሰማሻል። በቃ በጣም ነው የምንወድሽ እዚህ የተቀመጠ ነው ሰዎች በሙሉና በቃ ፈገግታሽ ከፊትሽ መቼ የማይጥፋ ሀዘን ናኒ ይብሽ ደስታ ሁሌ ቤትሽ ሙላ የኛ መጠንካርት ሁኝልን፣ እናታችን ሁኝ ይልን። በጣም ነው የምንወድሽ፣ ክበር ይልን ሆነ በጎንማ ስልጠና ጀምረን በቀደም አብረን አዳደርንም። በቃ ናሁም ተጎንሳት የእውነት አያችኋት። አይ እኔ ግን ሳስበው የሆነ ስልጠና ጀምራለች። ቲጂ በጎንማ እያስገባች እኛ አልተመቸንም እንዴ? በጣም አሟት። ራሱ ሳቁ አይጠፋም ባይዘው። አሟት ራሱ ሳቁ አይጠፋም። በእውነት የእውነቴን ነው ጌታን የእውነቴን ነው። አሟትም ይሆን የማይመች ሁኔታ ውስጥ መሆና። አሟት ብትል ሸዬ ትዝ አለችኝ። ሸዊ ሸዊት። እና አዎ የመጀመሪያ ልጅን ያረገዝኩ ጊዜ በነገራችን ላይ ልጄ 18 ዓመት ሞላ ከትላንት ወዲያ

በየ15 15 ደቂቃው ነፍስና ስጋን የሚያላቅቅ ኃይለኛ የቁርጠት ምጥ ነበር። እታመመ ነበር። ገና ፅንሶ ነው ማለት ነው። የሆነች የተፈጠረች ትንሽ ችግር ነበረች። ከተረገዘ በኋላ ወደ ውስጥ ወደ ማህፀን ውስጥ መግባት ነበረበት ሲገባ ለካ አብረት መግባት የነበረው ሲስት የሚባል አለ። ውስጥ ከገባ በኋላ ቦታው ውሃ ውስጥ ውሃ ነገር እንዲፈጠር ልጁ በድርቀት ላይ እንዳይቀመጥ ፍሪክሽን እንዳይፈጠር የሚያደርገው እሱ ነገር ለካ ውጭ ቀርቶ ፅንሱ ብቻ ውስጥ ገብቷል ስለዚህ ፅንሱ የተቀመጠው ደረቅ ቦታ ላይ ስለነበር ይሄ ውስጥ ከተቀመጠበት ቦታ ላይ ሀይለኛ ፍትጊያ እና የሆነ ሰዓት በሚነቃነቅ ሰዓት ነው መሰለኝ የነበረው ቁርጠት ቁርጠት አይደለም በቃ ራሴ ንስት አለው በጣም ነው የምታመው ልክ ይለቀኛል አደለም ስታምና ጭንቀቷ የሸዊት ጭንቀት ትዝ ይለኛል። ገርጅ ኢምፔሪያል የነበርኩት ሰዓት ላይ እና ውብዬ ተንፈራፍሬ አፍርድሜ ግጬ ልክ ይለቀኛል። ከአካም እየደመሰ እድ ትላለች ማለት ነው እግዚአብሔርን ልክ ስያዝና ከሳ ይሄ ህመሙ ከለቀቀኝ በኋላ የሚኖረው ሳቅ ደግሞ አጠይቁኝ ከዛ ሳቅ ደግሞ ይመጣላል። እንደገና አፍርድሜ ይገጣለሁ ማለት ነው። ስታመም ስታመም ያቀኝ እውነቴን ነው። በእውነት። እሺ እሺ እሺ። የሁሉም ኢትዮጵያ ተቀላቀሉ ነው። አገር ጥሪ ዶክተር እንግዲህ መልዕክቱን በአንተ ድምጽ ያምራልና አንተ አስተላፍለው አድርጎታል። ቤተሰብ ነው ዶክተር ቴዲ ይባላል። በገባን ሰዓት ድጋፍ አድርጓል ስድስት መቶ ዶላር ምርቃቷ ወርቅ ነው። መቼ ታንልኝ ወንድሜ ፋሲል ፋሲል ግርማ እንዴ ቱም ተሳተፉልን። ቤተሰቦች መደወል ትችላላችሁ፣ ለምርቃቱ መደወል ትችላላችሁ። ደግሞ በጎ ስራ ደግሞ ረፍዶ ስለማያውቅ የልግስና ትንሽም ስለሌለ ነው ያላችሁ በነገራችን ላይ። ስለዚህ ጀምሩ ስንል እኩል ትጀምራላችሁ በቴሌብር ሁላ ቀናት ምን አፈጣጠነ

ን የምርቃት ስብስታምእመቃጣይላህብላይንእ ቲጂዬ እንግዲህ በጣም ነው የምንወድሽ በጣም ነው የምናከብርሽ። እኔ እንደ እናቴ ነው ማየቱ እውነት ለመናገር ቲጂ ምንም ነገር ስፈልግም ምንም ነገር ሳደርግ በግልጽነት ማውራት እናቴ ነችና ብዙ ነገር ብል በጣም ደስ ይለኛል። መብርሃን፣ ሳቅሽን አታጉድለው፣ ከፊትሽ ላይ ፈገግታሽን አታንሳው። የረገጥሽ ሁሉ ይለምልም። መብራህ ልጆችሽን ትጠብቅልሽ፣ ትዳርሽን ትባርክልሽ። በስራሽ በመንገድሽ፣ በሁሉ ነገርሽ ማቤቴ ጣልቃ ትግባልሽ። አንቺ ሰውን እንደምትወጂው ሁሉ ሰው በአንቺ የሚደሰት አንቺን የሚወድ ላንቺ የማይጠፋ ማይርቅ ታድርግልሽ። እመቤታችን በመጎናጸፊያዋ ጠቅልላ ትጠብቀሽ። ቤተሰብሽን፣ ባለቤትሽን፣ ልጆችሽን ሁሉ ነገርሽን ከክፉ ትሰውርልሽ። ከመልካም ከደግ ቦታ ታውልሽ። እኔ ባጎደልኩ አብርሃሙ ስላሴ ሙላ። እናንተ ጥሩ ስልጠና ሰጥቻለሁ። ደስ ይላል ደሞ እናንተ እንደዚህ ሆነ። እንዝር ነገር ነው የሚለው ሲመርቅ ይሁን፣ እንደዚህ እያደረገ ነው ብታዩ

በኋላ አነቧለሁ። ማልችለው ነገር ቢኖር ምርቃት ነው። ግን የምር የማልችለው ነገር ቢኖር ምርቃት ነው። ለዛ ነው ቅድም እኔ የምለውን ነገር እኮ ነው ለእሷ ቀድሜ ያልኳት። አይ አይ ብዙ ጊዜ የሚሰራ ይብራራል። እንዲ አንዳንድ የብራራ ምርቃት ብሎ በጣም የምወደው ምርቃት ሌላ ሰው የሚመርቀኝ ምርቃት ነው። በተለይ ማዘር የምትመርቀኝ ነው። መጨረሻህን ያሳምረው ትለኛለች። የሁሉ ነገር መጠቅለያው መጨረሻ ነው አይደለ ያንቺን መጨረሻ ፈጣሪ ያሳምርልሽ ቤተሰብ ነው እንግዲህ ዋናው ነገር ቤተሰብ ነው አይደል ከዚህ ሄደሽ የምትደሰችባቸው የምታገኛቸው ቤተሰቦች ናቸው በተለይ ልጆችና ልጆችን ፈጣሪ አንቺ ያሰብሽበት ቦታ ያድሳቸው ያንን አይተሽ ደግሞ የሁላችን እናልፋለን እስክታልፊ ድረስ በደስታ ኑሪ ከቤተሰቦች ጋር ያ ነው ትልቁ ነገር ጤናሽ ትልቁ ነገር እኔ ሁሉን የምመኘው ገንዘብ ጠፊ ነው ይመጣል ይሄዳል ጤናሽ ግን ከፈጣሪ የሚሰጥ ነው አይደለ? ጤናሽን እስክታልፊ ድረስ ከዚህ ምድር ፈጣሪ ጠብቆ ይስጠሽ። እኔ በጎደልኩት እንግዲህ ፈጣሪ ጨምሮ ሌላዎቹን ነገሮች ጨማምሮ ይስጥሽ። አረ ምርቃት እችላለሁ